ያቀው ነው ምድ ግራማቲካሊ በምንድን ነው አሁን በአማርኛ በሌላ በቋንቋ ልሄድልህ ነበረ። ሳስበው አማርኛውም በትክክል አልገባህም ማለት ነው። ስለዚህ አሁን እርሱ ምን ይላል? ምን ምትል ጥገኛ ምን ላል የለችም? አላ ምንን የምታሳየው ምን ምትለዋ እርሱ የሰራዊት ጌታ አምላክ ነው ቢልኖረው ኖረው ያዕቆብን ነው የሚያመለክተው። እርሱ ም የሚል ነገር አለ ንገረኝ። እሺ ልረዳህ ሳ ምን ምትለዋ? ጥገኛ ምላድ ና ጥገኛ ምላድ ተጨማሪ ነገርን ነው ሌላ አካልን ለማሳየት ነው የሚመጣው ሮሜ ምዕራፍ ዘጠኝ ቁጥር አምስት ላይ ክርስቶስ ከእነርሱ በስጋ መጣ ካለ በኋላ እንደዚህ የሆነች ነገር ያደርጋታል። ነጥብ ነገር ያደርግና እርሱ ም የሚል ነገር አለ። ምትል ጥገኛ መላዳለች ም ብላ ጥገኛ መላድ ከመጣች አማርኛ ላይ ተጨማሪ ስለሌላ አካል ለማውራት በሚፈልግበት ሰዓት ላይ ነው። ለዛ ነው ሮሜ ዘጠኝ አምስት ላይ ግሪኩ ላይ ነጥብ ነገር የሚያስቀምጡት። ነጥብ አለው፣ ነጥብ ያስቀምጣሉ። ይዘገዋል ክርስቶስ በስጋ መጣ ይሉና ከእነሱ በስጋ መጣ ይሉና ከሁሉ በላይ የሆነው አምላክ እርሱ ለዘላለም የተባረከ ይሁን አሚን ብለው ያስቀምጡታል። ከሁሉ በላይ የሆነው አምላክ እርሱ ለዘላለም የተባረከ ይሁን ብለው ያስቀምጧል ማለት ነው። ሆኦን ኤፒፓንቶን ቴዎስ ኤግሌቶስ ኤስቱስ አዮናስ አሚን ብለው ያስቀምጠዋል። ሆኦን የተባለው ማን ነው? በባቢሎስ ሆኦን የተባለው ማን ነው? ስለ ክርስቶስ ነው የሚያወራው። ግን እዚህ ጋር አንድ ነገር ልንገርህ አይደለም። ምክንያቱም ሁለተኛ ቆርንቶስ ምዕራፍ አስራ አንድ ሰላሳ አንድ ላይ ለዘላለም የተባረከ እርሱ የጌታችን ኢየሱስ አምላክና አባት እንዳልዋሽ አውቃለሁ፣ እርሱ ለሚለው ቃል የገባ ሆኖ ነው የሚለው ተመሳሳይ። ቀጥልሽ አንድ እንትን ልንገርህ። ክርስቶስ በስጋ መጣ ብሎ እዛ ጋር የሚናገረው ባለቤት አለ፣ ክርስቶስ የሚል ባለቤት ማለት ነው። ከዛ ስለ እርሱ ነው እየተረከ ያለው። ክርስቶስ በስጋ መጣ፣ ክርስቶስ ማያ የተቀባው ማለት ልናገር፣ ኡስታዝ ከነጥቡ በኋላ አይደለም፣ ነው እኮ ምልህ እኮ። አሁን እኮ አልገባህም እኮ፣ እየተረከ ስላለው ነገር ነው። ምክንያቱም ክርስቶስ አምላክ አምላክ ነው ብለህ ማምጣት አችልም፣ ባይበል ላይ የፈለገ ነገር ብትሆን ማለት ነው። ይህን ጥቅስ እራሷን ሮሜ ዘጠኝ አምስት ላይ በጣም የምትመኩበት ጥቅስ ነው። በጣም የምትመኩበት ጥቅስ ነው። ግን ጥያቄው ራሱ አርጊመንቱ አልገባህም። ምን እያልኩ ያለ። ስለዚህ ወደ ጥያቄ ሄድና ለእንትን በል፣ ጉልላት ወደ ጉሊት መጣ ማለት ነው። አንድ ሰው ማለት ነው ሞተ የሚባለው ምን ሲሆን ነው? ስታስ ሞተ የሚባለው ሲሞት ነው። አይ ሞት ምንድን ነው እሺ ሞት ማለት ሞት ነው ማለት አንድ ሰው ሞተ ሲባል ምኑ ምን ሲሆን ነው ማለት ወይ ጥያቄ ግልጽ አይደለም ሲሞት ነው እሺ ማለት አንድ ሰው እሺ ሲሞት ነፍሱ ከስጋው ሲለይ ነው አይደለም እሺ ግልጽ አድርገው እንጂ አላቅም እስቲ ንገረኝ እሱን እሱ ደግሞ አንተ ንገረኝ እኔ አንድ ሰው ሞተ የሚባለው ሲሞት ነው ሌላ ትርጉም ካለው አላቅም ራሱ። ምክንያቱም የኔ የሙታን ዝርዝር ኔጋ የለም፣ የሰለምቲዎች ነው ዝርዝር ያለው ይቅርታ አርግልኝና። እሺ አይ ሞት፣ እሺ ሰው አንድ ላይ ነብስና ስጋው አንድ ላይ ከሆነ ሞተ ማለት ይቻላል። ነብሱ ከስጋው አንድ ላይ ከሆነ እንጂ አላቅም ራሱ። አንድ ሰው ሲሞት ነው ሞት የሚባለው ማውቀው። አንተ ደግሞ ሌላ ነገር ካለ ንገረኝ። እሺ በቃ ወደ ሀዲሱ ልሂድሽ። እሱና አቢ ዳዊድ እሱና 241 ላይ እናንተ ሰለዋት በነብዩ ማህመድ ባወረዳችሁ ጊዜ ነፍሴን ይመልሳል ይላል። ነፍሴን ይመልሳል ሲል ነፍሱ ከስጋው ተለይቶ ነበር አልነበረም? ነው ጥያቄ። አቢ አንድ ስልክ ነው ያለኝ። ኡስታዝ ይቅርታ ከኔጋ ደግሞ የለማ ስታወጣው ሁለት ስልክ ስትይዝ ትነግረኛለ። ሊረዳ የሚችል ሰው አይኖርም ወይ ልላ ክልል ምን ትልክልኛለ? በውስጥ አላወራም ሰውእዚ ውስጥ ላለ ለጀሞ ልላ አይከፍትልህም። ለምን እኳ ማለት ሁሉም ሰው የራሱ ቢዚ ነው፣ ስራ ላይ ነው ያለው። ጀማልም እኔም ስራ ላይ ነኝ ያለውት ስለዚህ አንተ እንደዛ አውጥተህ ስታሳየኝ ምን እንደ ማለት ሰው ልታስገባልኝ ትችላለህ። ሊከፍትልኝ የሚችል የሚገባልህ ሰው ያለህ አይመስለኝም። ቁጥር ጻፉልኝ፣ ጥያቄን አቅርበውና ከዛ በኋላ ጥያቄን እንትን ብለው። ግን በነገራችን ላይ ነፍስና ስጋ ሲለይ ነው ሞት የሚባለው ነው የሚባለው በእናንተ እምነት። በእኛ እምነት እንደዛ ነው ሞት ማለት ጥያቄ ላይ እናተኩር። ኡስታዝ ቅርታ። አይ ንገረኝ። አይ ጥቅስ በእኛ እንደዛ ነው አልከኝ። ማስረጃ ይኖር ይሆን? ሞት ማለት ነፍስ ከስጋ መለየት ነው የሚለው ነገር፣ በስጋ ሞተ፣ በመንፈሱ ግን ሕያው ሆነ ይላል። ለምሳሌ ነው በስጋ ማለት መነሳትን ነው ሞት ማለት ሞት ማለት ነፍስና ስጋ መለየት ነው የሚለው ነገር የቱ ጋር ነው ያለው? ተሳስቻለሁ። እሱ እንትኑ እና እንትኑ ላይ እናድርግ ማለት። ነፍሴን ይመልስልኛል ሲል ነፍሴን ይመልስልኛል ሲል ምንድን ነው? በዛ ሁኔታ ውስጥ ምን ነበረ ነፍስ አላነበብኩም ነፍሴን ይመልስልኛል። አላነበብኩም። አንድ ቁጥር ጻፉልኝ፣ አውጣው። ስታወጣው ማንም የምንጽፈው የሚያወጣልኝ አንክርስቲያን ይኖራል። ለምን አትረጋጋም? ቆይ ተረጋጋ እንጂ። ምን ይላል እንግሊዝኛው? እስኪ አንብበው፣ እስኪ አንተ አንብበው። አልችልማ። አንድ ስልክ እወጣለሁ። እንደዛ ከሆነ እኮ አንብብልን አልኩ እኮ። ማለት ሁሉ ነገር እንትን ብለህ እንዴት ነው የሚሆነው? ስልኬ ላይ ከሆነ ነገር ላይ አንብብልን። እኮ አንብብልና አንብበና ተመልሰ። አንድ ሰው ግን ማንም የለም። አንድ ሰው የምትላቸው ሁሉም አሁን ስራ ላይ ናቸው ያሉት። በምን አወክ ስራ ላይ እንደሆኑ? ሁሉም ቀን ላይ ናቸው። ቀን ነው አሁን ቀን ነው። ሁሉም ያሉት የእኛ ተማሪዎች ቀን ላይ ነው። አውቃለዋ ተማሪዎቼ ናቸው። አንድ ሰው ግን አንብብና ንገረኝ። አይዞህ አይ አንተ አይልም እንደዛ ብለህ ነው የምታምነው፣ ኡስታዝ ኖ፣ አውጣው እኮ አልኩህ። አውጣውና እኔ እየው ጥቅሱ። ምክንያቱም ያንተ አባባል ነው። ምን እንደሆነ ለማወቅ መነበብ አለበት። በመረጃ አይሻልም ዝም ብሎ። እሺ እንትኑን ልንገርህ እና ከዛ አይልም በለኝ። እሺ፣ እናንተ ሰላም ታውቁ ይላል ማለት። አውጣው አውጣው። ረሰለላ ሰለም በሮሃቸው እንደሚደርሳቸው አውቃለሁ። ሮሃቸው ላይ እሱን እኮ ነው መፈልገው። እኔ በቃ አልክልኝ፣ እረዋቸው ላይ ደርሳቸዋል ያላ፣ ሰላምታ ግን አንተ ል ያልክም ያልከውን። እሺ ቀጥል፣ ቴንክዩ በቃ አንተ ካልክልኝ እኮ በቃ በቂ ነው። መረጃውን አውጣው። ምን ምንድን ነው የምታወራው? አውጣው እኮ አልኩ እኮ አውጣው ስልህ ልታወጣው አልቻልክም እኮ። እሰማለሁ ኡስታዝ ተሰማለ ግን፣ አውጣው አልኩ አውጣና አልከኝ። ነፍሳቸው እንደሚመለስላቸው አውቃለሁ ብለኛል። በቃ አንተ በምታውቀው ኖሮ አላልኩም። ምን ይመለሳል አላልኩም፣ አላልኩም ማየ ለዛ ነው ብለ፣ ምንድን ነው ያልከኝ? ሰላምታው ይደርሰኛል እንዳሉ አውቃለሁ ነፍሳቸው ይመለሳል የሚል ግን ብያለሁ። ለምን ተዋሻለህ? ሰላምታው ይደርሳቸዋል። እሺ ቴንኪ በቃሽ። ሰላምታው ይመለሳል ብያለሁ ወይ ነው ያልኩህ? እሺ እሺ፣ ሰላምታው ይደርሳቸዋል ብለኛል። መቃብር ውስጥ ነው ወይስ በጀነት ነው የሚደርሳቸው ያው በሩሐቸው ነው። ጀነት ውስጥ ነው። የት ነው ያለው በጀነት ወይስ? በጀነት በጀነት ነው ነብሳቸው ያለው። አዎ፣ ሲሞቱ ነብሳቸው ከስጋው ተለይቷል ማለት ነው? እንጃ አላውቅም። ሞት የምትለው ነገር ከስጋ መለየት ነው የሚለው አንተ ስጋቸው በመቃብር ነው ያለው። አይደለም እንዴ፣ መካ አይደለም ያለው መዲና ነው ያለው። እሺ መዲና ነው ያለው፣ ይቅርታ። አዎ፣ እሺ መዲና ነው ያለው ስጋቸው፣ ነፍሳቸው ደግሞ በጀነት ነው ያለው ብለኛል። አዎ አዎ እና ተለያይቷል፣ ነው አንድ ላይ ነው ያለው ነው የሚባለው እኮ? አንድ ላይ ነው። አንተ ንገረኝ፣ ስጋቸው መዲና ነው ያለው አልከኝ፣ ነፍሳቸው ደሞ በጀነት ነው ያለው አልከኝ። እኮ ሰላምታ የሚደርሳቸው የት ነው? በስጋቸው ነው የሚደርሳቸው ወይስ በሮሃቸው ነው ጥያቄው? እሺ፣ በቃ እንደዛ አድርገው። እሺ፣ እንደዛ አድርገው፣ በሮሃቸው ነው የሚደርሳቸው። እሺ፣ ስለዚህ በሮሃቸው የሚደርስ ከሆነ ነፍሳቸው ከስጋቸው ተለይቷል ማለት አይቻልም። ይለያል፣ የማንኛ የማንኛችንም ሩሃችን ይለያል። አንተ ግን መረጃ የለም። ለዛ እኮ ነው የጠየኩህ። ችግር የለውም። በቃ አንተ መረጃ የለህም። አንተ መረጃ የለህም። አዎ፣ አንተ መከተል አለህ ሳይሆን፣ ለምታወራው ነገር በኤቪደንስ አውራ፣ ወደ ጭቅጭቅ አታምረው። ለምታወራው ነገር መረጃ አምጣ። መረጃ ስታመጣ ነው። ገብቷል? ማላግባባው ምንድን ነው? ለምታመጣው ነገር ማስረጃ ፈልጋለሁ። ይቀጥል። ስለዚህ አሁን አሁን አንተ እንደነገርከኝ ከሆነ ሰላምታ ስታወርዱ እናንተ ወደ ጀነት ነው የሚገባው ሰላምታው፣ ሰላምታቸውን ይሰማሉ ማለት የእናንተ ሰላምታ ይሰማሉ ማለት ነው። ይደርሳቸዋል። አይ ይሰማሉ ሳይሆን ይደርሳቸዋል። ይደርሳቸዋል በምን መንገድ ነው የሚደርሰው? ስለዚህ አሁን አንድ ነገር ቅድም ብለኛል ሞት ማለት ከነብስ መለየት ነው ከስጋ ነብስ ከስጋ መለየት ነው የሚለውን አላቅም ብለኝ ነበር አሁን ግን ያው እንደምታውቅ አውቄያለሁ ያስተማርከኝ ነው በእናንተ እኮ ነው እያስተማርከኝ ነው። በእናንተም እየነገርከኝ ነው። ምክንያቱም ስጋቸው እኮ እያስተማርከኝ ነው። አንተ እያስተማርከኝ ስለሆነ ቆይት ተረጋጋ። ኦክቶበር ጥያቄን ስፔስፋይ አድርግና አቅርብና ጥያቄን ውረድ። አሁን በቃ ዝም ብሎ እንትናት ወይ እውቀቱ የለህም ውይይት አይደለም እያደረክ ያለኸው። ጥያቄን ጠይቅ። ስፔስፋይ አድርገን ጥያቄን ጠይቅ፣ አቅርብ። እስኪ አንድ ጥያቄ። እሺ፣ እሺ። የእኔ ጥያቄ የነበረውማ መጀመሪያ እሱናን አቢዳውድ ሀያ አርባ አንድ ላይ የሚለው ምንድን ነው? እናንተ ሰለዋት ባወረዳችሁ ጊዜ አላህ ነፍሴን ወደ እኔ ይመልሳል፣ እንደዛ ነው የሚለው እና ዋነኛው እሱ። ስታወጣ ታመጣለህ። ጥያቄ ብቻ ጠይቅና ውረድ። ጥያቄ የነበረውን እኮ ነው ላቀርብ የነበረው። ከዛ ምንድን ነው እናንተ በሀዲሱ መሰረት ነፍስ ከስጋ የሚመለስ ከሆነ ያ ሰው ነፍሱ ከስጋው ሲመለስለት ሞቷል ነው ወይስ አልሞተም ነው የሚባለው? ነው ዋነኛ ጥያቄ የነበረው። ወደ ስጋ ይመለሳል የሚል ማስረጃ አምጣ ነው። ስታመጣ ነው የምትቀጥለው እሱ። እሺ እሱን እኮ በቃ እንትን የሚከፍትም የለም ስላልከኝ ተውኩት እኮ እሱ። በቃ ስትከፍት ያኔ ትቀጥላለህ ማለት ነው። እንደዛ ነው ስርዓቱ። አንድ ነገር የተከፈተ ደሊል የሆነ ማስረጃ ስታመጣ በጥቅሱ መሰረት እናየዋለን። እኔም ባይብል ላይ የሆነ ነገር አለ ብዬ ብናገር ባይብል ላይ አለ ብዬ ብልህ ያልኩበትን ጥቅስ አምጥቼ ነው የምነጋገረው። ሳታመጣ በጨበጣ ግን አይሆንም ጥያቄው ማለት ነው። ደሊል ያስፈልጋል፣ ማስረጃ ያስፈልጋል። ስለዚህ ስታመጣ እንቀጥላለን ማለት ነው። አንተ ግን ጥያቄ ነው ማለት ሌላ ጥያቄ ስታመጣ እንቀጥላለን። እናመሰግናለን። ሌላ ጥያቄ አድርገህ መቀመጥ ትችላለን። እኮ ጥያቄ የለኝም ማልክ አሁን ደግሞ ጥያቄ ጠይቅ ትላለህ ራሱ ማለት ነው አላልኩም እኮ ልጠይቅ አንድ ጥያቄ ጠይቅ ጠይቅና ሚውት አድርግ እሺ መላኢካዎች ለእናንተ ይማልዳሉ አይማልዱ ይማልዳሉ እሺ በሱራ አምስት አምስት ስንት ላይ ነው ሱራ ሀምሳ አንድ ላይ ነው ይመስለኛል ደግሞ እዛ ላይ ነብዩ መሐመድን ደግሞ አማላጅ አድርጎ ይናገራል። ከአንተ ሌላ አማላጅ የለም ብሎ ደግሞ ይናገራል። ከአንተ ሌላ አይልም። እንደዛ አይደለም የሚለው አውጣው፣ አውጣ። ስታወጣ ብቻ ነው የምንቀጥለው፣ እኔ እና አንተ። እኔ ማ ማ እንትን ብለው በደድ ደሪ በደሪ እንደዛ አይደለም የሚለው ኡስታዝ ጥቅሷ፣ እኮ እንደዛ አይደለማ የሚሆነው እኮ ጥቅስ ስታወጣ ማውጣት ያለብን እንደዛ አይደለም። እራሱ ማለት ነው፣ ስቴቱ ጋር ነው። ካንተ በቀር አማላጅ የሚለው ምን ላይ ነው ያለው? ሱራ ስንት ነው? እሺ ስድስት ሃምሳ አንድ ላይ ምን ይላል? እነዚያ ከእርሱ ሌላ ረዳትና አማላጅም የሌላቸው ሲሆኑ ወደ ጌታቸው መሰብሰባቸው የሚፈሩ ይጠነቀቁ ዘንድ በእርሱ በቁርአን አስጠንቀቅ ይላል። እነዚያ የተባሉት እነማን ናቸው? አማኞች አይደለም። ጣዖታውያን ነው። ስለ ጣዖታውያን ነው የሚያወራው። ከእርሱ ሌላ ረዳት እና አማላጅም የላቸውም ነው የሚለው ከእሱ ሌላ ረዳት ማለት ካላህ ሌላ ረዳትም የላቸውም፣ በተጨማሪ አማላጅም የላቸውም ነው የሚለው። ቃሉ የሚለው ማለኩ አላ አደለም የተጠቀሰው አማላጅም በተጨማሪም የላቸውም ነው። ራሱ ማለኩም ሚንዱኒህ ሚን ወልይ ይላል። የመጀመሪያ ረዳት የላቸውም፣ ካላህ ሌላ ረዳት የላቸውም አለ። ከዛ ቀጠለና ወላ ሸፊእን ነው የሚለው፣ እንደዚሁም አማላጅም የላቸውም፣ በተጨማሪም አማላጅም የላቸውም ነው። አላህ ካላ ውጪ አማላጅ የላቸውም የሚል ነገር የለውም። ራሱ በሱሩ ጋፊር ምዕራፍ 40 ቁጥር 18 ላይ ለበዳዮች ምንም ወዳጅና ተሰሚ አማላጅ የላቸውም ይላል። ተሰሚ ገብቷል። ተሰሚ ማለት ነው፣ ተሰሚ አማላጅ የላቸውም። ኢቭን ዱዓ ቢያደርጉላቸውም እነዛ ሰዎች የሚያደርጉላቸው ሰዎች አላህ ዘነት ተቀባይነት የለውም። ለምን በዳዮች ስለሆኑ ማለት ነው። ይሄን ነው በሱሩ ሰሪጃ ምዕራፍ 32 ቁጥር 4 ላይ እንደዛ፣ ከእርሱ ሌላ ለእናንተ ረዳት የላችሁ እናም አማላጅ ምንም የላችሁም አትገሰጹ፣ ምን ይላቸዋል? ማንን ኩፋሮቹም ካፊሮቹን ማለት ነው። በሱረቱ ሩም ምዕራፍ 30 ቁጥር 13 ላይ ለነርሱ ከሚያጓሯቸው አማላጆች አይኖራቸውም። ማለት አማላጅ ምንም የላችሁም የሚለው ከርሱ ፈቃድ ቢሆን እንጂ አያማልዱም አለ። ስለ መላእክት፣ እንኳን ቢሆንም ለአማኞች ብቻ ነው የሚያማልዱት መላእክት። መላእክት እንኳን ቢያማልዱ በሱ ፈቃድ እንጂ በሌላ ነገር ሊያማልዱ አማልዱ አይችልም የሚለው ለዛ ነው በስረቱ ያሲን ምዕራፍ 36 ቁጥር 23 ላይ ከእርሱ ሌላ አማልክትን ይዛለውን አራህማን በጉዳት ቢሻ ምልጃቸው ከኔ ለመመለስ ምንም አትጠቅመኝም፣ አያድኑኝም በላቸው ይላል። ከምታመልኳቸው አማልክት መካከል ማንም አማላጅ መሆን አይችልም። ምክንያቱም ወደ አላህ ያቀርቡናል፣ ያማልድናል ያላቸውን ስላለ አላህ ዘንድ የላቸውም፣ አማላጅም የላቸውም ነው ይላል ያለው። ለዛ ነው ስረቱ ዩኑስ ምዕራፍ 10 ቁጥር 3 ላይ ከርሱ ፈቃድ ቢሆን እንጂ አንድም አማላጅ የለም ማለት ይላል። አላህ ከፈቀደው በስተ ከተቀረ አማላጅ የሚባል ነገር ኢቨን መላእክቶቹም ራሱ አላህ ሲፈቅድ ነው አማላጆች የሚሆኑት የሚጸልዩት። በሱረቱ መርየም ምዕራፍ 19 ቁጥር 87 ላይ እንደዛ ነው አራሃማን ዘንድ ቃል ኪዳን የያዘ ሰው ቢሆን እንጂ ማማለድ አይችሉም ነው የሚለው ማን መላእክቶቹም ቢሆኑ። ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ እንደዛ ነው የሚናገረው እርሱ ዘንድ በፈቃዱ ቢሆን እንጂ የሚያማለድ ማን ነው ይላል። የለም የለም፣ ራሱ ማለት ነው። ስለዚህ ቃል ኪዳን ካላያዙት በስተቀረ መላእክቶች ይጸልያሉ አዎ። ዱዓ ያደርጋሉ። አዎ። ይለምናሉ። አዎ። ያም ቢሆን ያላ ፈቃድ ያስፈልጋል። ለማንም ያማልሉት ለምመናን ነው እንትን የሚሉት ለምመናን ማለት ለአማኞች ብቻ ነው የሚጸልዩት ማለት። በሰማይና በምድር ያሉ መላእክም ብዙዎቹ ለሚለምኑለት ለሚሻል ለሚወደው ሰው በቀር ምልጃቸው ምንም አትጠቅማቸው ይላል። ሱረቱ አይ ቲንክ ነጅም ምዕራፍ 53 ቁጥር 26 ላይ ማለት። ስለዚህ ጥቅሱ የሚያወራው ነገር አማላጅ የላቸውም የሚለው ስለ ኩፋሮች ነው፣ ስለ ሙሽሪኮች ነው የሚያወራው። አማላጅ የላቸውም ሲል ደግሞ ያንን ነው የሚያመለክተው። እዚ ጋር ጥያቄ ካለ አስተናግዳለሁ። እዛ ጋር የሚለው መላኢካዎች ከእሳት ጠብቃቸው ምናምን እያሉ የሚለምኑት ለአማኞች ነው። እሱ ግልጽ ነው፣ እዛጋ የተቀመጠው ከዚ ጋር ደግሞ። እዚ ጋር ደግሞ አሁን የጠቀስኩል 651 ላይ የሚለው ከእርሱ ሌላ ምንድን ነው ረዳትም አማላጅም የላቸውም የሚለው ለማን ነው ነው ያልከኝ? እሱ ለአማኝ ላልሆኑት ለቁሬሾች እነዚያም የሚለው እየሰማት ነው የሚታደርገው እናንትን በል እነዚያም የሚለው ቁሬሾችን ነው። ጣዖት አምላክ ያናቸው ከእርሱ ሌላ ረዳትም የላቸውም። እናም አማላጅም የላቸውም ነው ተጨማሪ ነው እራሱ የሚያመለክተው ማለት ማማ የምትለው ሁለቴ ነው የመጣው ማለኩም ይላል መጀመሪያው ማ ምትለዋ ማ ምትላለች አፈራሽ አለች። ማለኩም ሚን ዱኒሂ ሚን ወልይ ነው የሚለው ወልይ የላቸውም ረዳት የላቸውም። ማ ምትለዋ አፍራሽ ካላ ውጭ የላቸውም ነው። ከዛ በኋላ በተጨማሪም ነው። ከዛ በተጨማሪ ምን የላቸው ማለ አርፉን ነፊ አድርጎ የሚጠቀመው ከዛ በኋላ ምን የላቸው ማለ አማላጅም የላቸውም ማለ ሸፊዒም የላቸውም ማለ አማላጅም በተጨማሪም የላቸውም ያለ ያለው። ኢብኑ ከሲር ይህንን አንቀጽ ራሱ ሲያብራራው ምንድን ነው ያለው? ተፍሲር ኢብኑ ከሲር ኢብኑ ከሲር ሲያብራራው ምን ይላል? ከእርሱ ሌላ ለእናንተ ረዳት የላችሁም ማለት እርሱ ብቻ ተቆጣጣሪና ረዳት ነው፣ ከእሱ ሌላ ማለት እናም፣ አማላጅም ምንም የላችሁ ማለት ከእርሱ ፈቃድ በኋላ ቢሆን እንጂ አንድም አማላጅ የለም ማለት ነው። ነው የሚለው ያንን ያስቀመጠው ማለት ነው። ከዛ አንጻር ነው የተቀመጠው። አማላጅ የላቸው። ሱረቱ ኑር፣ ሱረቱ ሩም ምዕራፍ 30 ቁጥር 13 ላይ በተመለከተው ለእነርሱ አማላጆች አይኖራቸውም ነው የሚለው ለጣዖታውያን አማላጆች አይኖራቸውም አይጸልዩላቸውም እንደው አያደርጉላቸውም ነው ራሱ በተጨማሪም አማላጅ ረዳትም የላቸውም ከጀሃነም የሚያስጥላቸው ረዳትም የላቸውም በተጨማሪም ደግሞ አማላጅም የላቸውም ነው እያለ ያለው እንጂ ከአላ ውጭ አማላጅ የለም የሚል ነገር ጥቅሱ ላይ አንቀጹ ላይ የለም ይህን ይመስላል አማላጅ ማላጅ ማለት ምን ማለት ነው ራሱ ትርጉሙ አማላጅ ማለት

ሱረት ዩኑስ ምዕራፍ 10 ቁጥር 3 ላይ ከእርሱ ፈቃድ ቢሆን እንጂ አንድም አማላጅ የለም። ማለት አላህ የሚፈቅደው ለሙዕሚን ብቻ ነው ዶዋ እንዲያደርጉ መላእክትን የሚፈቅደው። ስለዚህ እዚህ ጋር የሚናገረው ነገር ምንድን ነው? ከእርሱ ሌላ ከእነዚያ ከእርሱ ሌላ ረዳት እና አማላጅም የሌላቸው ሲሆነዋል ከእርሱ ሌላ ሌላ የምትለው የሚመጣው አላህ ጋር ነው አማላጅም የላቸውም የሚለው ነገር ሌላ የሚለው ነገር አንደኛው፣ አፍራሽ ናት። ራሱ የመጀመሪያው ላይ ማመትናት አፍራሽ አለችው። ማለኩም የሚለው ቃል ለእነርሱ የላቸውም ሲል ወልይ የላቸውም ወይም ደግሞ ረዳት ካላ ውጭ የላቸውም። በተጨማሪ ደግሞ ምን የላቸውም ወላ ሸፊኢን ነው የሚለው ራሱ አማላጅም ደግሞ በተጨማሪም የላቸውም ነው የሚለው አላህ ዘንድ ቃል ኪዳን የገቡ ወይም ደግሞ በፈቃዱ የሚያማልዳቸው ለእነርሱ የላቸውም ነው እየተባለ ያለው እንጂ ከአላ ውጭ አማላጅ የለም የሚል አያያዝ ነገር እዚህ ጥቅስ ላይ የለም ለማለት ፈልጌ ነው። ይህን ይመስላል ከብዙ በጥቂቱ። ምናልባት ምናልባት ይህ እንደዚህ አይነት ነገሮች ሲመጡ ግራማቲካሊ ማየት ጥሩ ነው። ተፍሲሮች ማየት ጥሩ ነው። እንግዲህ ይህን ይመስላል ከብዙ በጥቂቱ። ግልጽ ነው። ወጣ ሌላ ጥያቄ ያለው ሰው አስገቡ። ኡስታዝ ጀማል ካለ